አባታችን እንግዲህ እዚህ እንድንመጣ እግዚአብሔር ፈቅዶ እናንተንም እንዲህ ባለ መልኩ አግኝተናልና እስኪ እንግዲህ ያጠራ አድርገው ለሚዲያ ተከታታዮቻችን የዚህን የቤተክርስቲያን ታሪክና እንግዲህ በጎንደር ምን አይነት ቀደምት መሆኑን የተወሰኑትን ታሪኩን ያብራሩላቸው። እሺ? ያው እንግዲህ ቦታ የደብረ ቤተክርስቲያን ደብረ ብርሃን ስላሴ ይባላል። ያሰሩት አባት አዲያም ሰገድ እያሶ የአጼ ፋሲል ልጅ ልጅ የጻድቁ ዮሐንስ ልጅ ናቸው። እኒህ አዲያም ሰገድ እያሶ ለምን ደብረ ብርሃን ስላሴ የተባለ ደብረ ብርሃን ስላሴ የተባለው ያው እንግዲህ ታሪኩን እንመጣበታለን። እንግዲህ ይህን ቦታ አዲያም ሰገድ እያሶ ሲያሰሩት በተለያዩ ስራዎች እና ተፈጥሮ ድንጋዮች በኖራ ተደርጎ ነው የተሰራው። የተሰራው በ አስራ ስድስት ሰባ አራት ነው እንግዲህ ያሰሩት ማለት ነው። ይሄን ቦታ ሲያሰሩት በኖህ መርከብ አሰራር ነው የተሰራው። በኖህ መርከብ አሰራር ስድስት ማለት ነው ስድስት ክፍል አለው። ከላይ ሶስት ክፍል አለው። ከታች ሶስት ክፍል አለው። የላይኛው መውጫው አንድ ቦታ ነው መሰል አለው። ይታሹ ደግሞ ያሁን ያለንበትው ቅኔ ማህሌት ነው። የማህሌት የኪዳን ማድረሻ ነው። ቀጥሎ ቅድስት አለው። ቅድስቱ አባቶች፣ እናቶች፣ ህጻናቶች ገብተው አስቀድሶ ስጋው ደግሞ የሚቀበሉ ከዛ መቀጠል ምስራቅ ላይ ሶስተኛው ቤተ መቅደሱ ነው ማለት ነው። ከቅኔ ማህሌቱ በላይ ያው እንዳልኳቸው ቅኔ ማህሌት አለ። ከቅድስቱ በላይ ቅድስት አለ። ከመቅደሱ በላይ መቅደስ አለ። በአጠቃላይ ስድስት ክፍል አለው ማለት ነው። አዲያም ሰገድ እያሱ ይህም ቤተክርስቲያን ሲያሰሩት ታቦተ ጽዮን አሁንም ጎንደር ላይ አምጥተው ለማስቀባት ነበር ናቅዳቸው። አሰርተው እንደጨረሱ አክሱም ንጉሥ ናቸው። አደም ያሱ ከፋሲል ቀጥሎ አራተኛ ናቸው ማለት ነው። ልጅ መጀመሪያ ሴሲኖስ ከሴሲኖስ ፋሲል፣ ከፋሲል ዮሐንስ፣ ከዮሐንስ እያሱ ማለት ልጅ እያሱ ሲሆን አደም ስገድ እያሱ ዮሐንስ ልጅ ልጅ እያሱ የማይዋይ ትዋልሽ ነው ማለት ነው። እና እንግዲህ ታቦተ ጽዮን ለማስገባት ነበር እቅዳቸው እና ሰርተው እንደጨረሱ ይህም ቤተክርስቲያን አክሱም ጽዮን ደው ታቦተ ጽዮንን ስጡ፣ ጎንደር ላይ ቤተክርስቲያን አሰርቼላታለሁ ብለው ጠይቀው ነበር። በጠየቁ ወቅት ያገኟቸው ህዝቦች አነስተኞች ነበሩና ህዝቡን ሰብስበን አንድ ላይ ሆነን ተወያይተን መልሱን እንነግሮታለን ይጠብቁን፣ ብለው ለአንድ ወር ያልተቀጣጠሩ ይባላል። ከአንድ ወር በኋላ አባታችን ተወያይተን ነበር ህዝቡን ሰብስበን፣ ነገር ግን ታቦተ ጽዮን ወደ ጎንደር ወደ ጎንደር ክፍለ ከተማ እንድትሄድ ፈቃደኛ አክሱምን ለቃ እንዲተክ ታቦተ ጽዮን ፈቃደኛ የሆነ ሰው የለም ብለዋቸዋል። እሳቸውንም ምንሏቸዋል፣ አዝነውብን ብን እንዳይሄዱ ሌላ ታቦት ሚስጦ ታቦተ ጽዮን አትሄድም ብለዋቸው እሳቸውም ታቦተ ጽዮን ካልሆነች ብለው ሌላ ታቦት አላመጡም። ተመልሰው መጥተው ቤተ መንግስታቸው እንግዲህ ፋሲል ውስጥ መልጅ ስለሆኑ ከቤተ መንግስታቸው ሆነው ያሰራሁትን ቤተ ክርስቲያን ምን ታቦት ነው የማስቀምጥበት ብለው ሲያወጡ ሲያወርዱ በዘመናቸው የነበሩ አንድ ትልቅ ባይታዊ አባት ምናሏቸው ይባላል። ንጉስ ወያይ አይጨናነቁ፣ ታቦት የሚያገኙ ሸዋ ደብረ ብርሃን አጼ ዘርዓ ያዕቆብ ከቆረቆት ቦታ ነው ተብሎ እንግዲህ ደብረ ብርሃን የተባለው ለዛ ነው ማለት ነው። አጼ ዘርዓ ያዕቆብ ያን ቦታ የቆረቆት በሁለተኛ ክፍል ዘመን ይባል ይሄ በ1674 ነው፣ እና ዘመናቸው አይገናኝም። ሄደው በፈቃደ እግዚአብሔር ስለሄዱ ያው እንግዲህ ሄደው ታቦተ ጽዮን ስጡኝ ብለው ህዝበ ክርስቲያን ጠይቋል። ማለት ማለት ንጉሱ አጼ ዘራይቆ በሆቴሉ ማለት ነው። ሄደው ሲጠይቁ ፈቃደ እግዚአብሔር ስለሆነ እሺ ብለው ድርብ ጽላ ታቦተ ስላሴ ያም ታቦተ ስላሴ ነው። ይሄን ታቦተ ስላሴ የመጣው ታቦተ ስላሴን ተፈቅዶላቸዋል። ሲፈቀድላቸው ሰሞንም ደብረ ብርሃን ብዬ በእናንተው ስም እንድሰይመው ፈቀዱልኝ ብለዋቸዋል። በዛን ሰዓት ህዝበ ክርስቲያኑ የሸዋ ደብረ ብርሃን ህዝበ ክርስቲያን አይ ስሙማ በንጉሳችን በዘርዓ ያዕቆብ ዘመነ መንግስት ከሰማይ ወደ ምድር አምደ ብርሃን ወርዶ የመሰከረ ነገር ስለሆነ እንዴት አድርገን ብለዋቸዋል። እንግዲህ እንደዚህ ያሉት ህዝቦች ለምንድን ነው የነበረ? ከዕለታት አንድ ሰሞን አጼ ዘርዓ ያዕቆብ ለጉብኝት ወደ ሌላ ሀገር ሄደው ነበር ይባላል። በሄዱ ወቅት ባለቤታቸው እቴጌ ይባላሉ፣ ንግስቷ ማለት ነው። እና ሸዋ ደብረ ብርሃን ገብተው ከቤተ ክርስቲያኑ አስቀድሰው ስጋው ደግሞ ሲቀበሉ ጠጉራቸው ጉንጉን ነበር ይባላልና፣ ዲያቆኑ ከያዘው ሰራዊ ዲያቆን ከያዘው ከጽዋው ከደሙ ላይ ጠጉራቸው ተነከረ ይላል። በዛን ሰዓት የሚቀድሰው ዲያቆን፣ ጽዋውን የያዘው ዲያቆን የጌታ የደም አግድሞ ሊፈሳደ ብሎ ጠጉራቸው መጠመጠው ይባላል። በዛን ሰዓት ልጃቸው ጋይደ ሆኖ ነበር አብሮ ማለት ነው። የንግስቷ ልጅ የንጉስ ልጅ ማለት ነው። እና ከአደባባይ ለዛም ቤተክርስቲያን ላይ እንዴት እናቴን ጠጉሯን ይመጠምጣል ብሎ ያው በሽጉጥ ቅዳሹ ዲያቆን ቅዱስ ሳይጨርስ መትቶታል ይባላል። በዛን ሰዓት ያዘው ብለው ደቂቀ እስጢፋኖስ ይላል። ህዝበ ክርስቲያኑም ወታደሮችም ተሰብስበው ይዘው ብዘት ቤት አቆይተዋቸዋል። አጼ ዘርዓ ያዕቆብ የሄዱበት ሀገር ራያዩ ይባላል። ተመልሰው ሲመጡም ይሄ ጉዳይ ተፈጽሞ አግኝተዋል። ስለዚህ የንጉስ ለጅ ነውና እንፍታው ብለው ቢጠይቋቸው እኔ ማን ነኝ? አመርት ባይደለውም ነገ ማልዳ ይህኔ ልጅ ይህን ስራ ይሰራል፣ ብለው አምጡልኝ ብለው ደሴት አሁን ከከተማው መካከል ሸዋ ላይ ማለት ነው፣ ዝራ ከፈረዱበት ቦታ ላይ ከደሴቱ ላይ አምጡልኝ ብለው ከአካባቢያቸው አምጥተው አሰቅለው ልጃቸውን ገለዋል። ለምን ቤተክርስቲያን ላይ እንዲህ ያረክሳል፣ እንዴት ነፍስ ያጠፋል ብለው ገሏል። ልጃቸውን አሰቅለው ገሏል። ስለዚህ ከሰማይ ወደ ምድር አምደ ብርሃኑ መጥቶ ተተከለ ይላል። እሳቸው ከፈረዱበት ፍርድ ላይ ለምን ነው አምደ ብርሃኑ የተተከለው? የአድሎ የሌለው ትክክለኛ ፍርድ ነው እግዚአብሔር ዘንድ የተወደደ በሰው ምዝብ ትክክለኛ ፍርድ ነው። ይሄ ነገር ግን አባታችን አፈ ታሪክ ነው ወይስ በጽሁፍ መልክ አለ? በቤተክርስቲያን አሁን በታሪክ ይታወቃል ወይስ በቤተክርስቲያን ላይ ታሪኩ ይነገራል? አብሮ ከዛ ላይ ያለ አይወቁም። እኛ ግን ታሪኩን ስናወጣ ወተነዋል አለ ጽሁፍ፣ በጽሁፍ አለው ማለት ነው እና በዛን ሰዓት የሚገባ ትክክለኛ ፍርድ ነው ብሎ ፍርዱን ከሰማይ ወደ ምድር እሳቸው ከፈረዱበት ላይ አምደብራኑ ተተክሏል። በዛን ሰዓት ምንድነው የሆነው? እንግዲህ እናታችን እቴጌ ንግስቷ የእናት ወዳይ ቆርጥኝ ይባላል እና ፍታይ ብለው ደብዳቤ ጻፉ ይላል እዛ ፈትተው ተፈፍች አድርገው ታቦተ ጽዮንን አስቀርጸው ታቦተ ማርያምን ይቅርታ፣ ታቦተ ማርያምን አስቀርፀው ወደዛ ፈቀቅሎ እቴጌ ማርያም ብለው በሳቸው ስም አሰይሞ ታቦተ ማርያምን ህድግዋ ወመነንዋ ብለው በዛ ፈርሰው። ስለዚህ ህዝበ ክርስቲያኑ እንዴት አድርገን ያሉት አጼ ዘርዓ ያዕቆብ በዚህን ሰዓት ነበር እንዲያደረጉ ያታርገን እንፈቅዳለን ያሉት ለዚህ ነው እና በሚግባቡበት አዳም ሰገድ እያሱ ንጉሱ በሚግባቡበት ሁኔታ ተግባብተው የዕለት ግብር ይላል የአመት ግብር ይላል የሚከፈለውን ግብር ከፍለው ስሙንም አገኝተዋል። ስሙን ሲያገኙ ደግሞ ከታቦቱ ጋር ሁለተኛ ስም ሲያገኙ፣ ሶስተኛ ጉዳይ ጠየቁ። ሶስተኛ ጉዳይ የጠየቁት ምንድን ነበር? አምስት እሳቸው ከፈረዱበት ላይ አፈሩን ሰጡ በረከቱን ብለው ጠይቀዋል። ሲጠይቁ አምስት ግመል አፈር አስጭነው ታቦትን ታቦትን ራሳቸው አመጭ በራሳቸው ይዘው መጣው። ዙሪያውን ግቢውን አፈሩን ረጭተው ታቦትን አስገብተው እዚህ ማለት ነው። አዎ ደብረ ብርሃን ተብሎ የተሰየመው በዛ ሰዓት። ያ ቀደምት ነው፣ ይሄ ሁለተኛ ነው ለማለት። አዎ በጣም ጥሩ። እና ይሄ ቦታ እንግዲህ በ1674 340 ዓመት ይዟል ማለት ነው። አሁን 340 ዓመቱ ነው ይዟል። የሚገርም ነው በጣም። ውድ ተመልካቾቼ እንግዲህ ይሄ የምትመለከቱት በጣም የረጅም ዘመን የሆነው ነው። እንግዲህ የቀረ ሐሳብ ካለ ሐሳብ፣ አዎ ስሎች አሉ። ስሎቹ እነ ስሎች የተሳሉት ባንድ ሰው እየዞሩ ያሳዩት ባንድ ሰው አባት ስል ነው የተሳሉት እኛ አባት አባ ኃይለ መስቀል ወንዱ ይባላሉ። እና ጻፋ ሲል ቤተሰብ ናቸው። እነ ስሎች ተሳሏቸው ባበሽ አሳሳል ነው። ባበሽ አሳሳል ሲስሏቸው አራት አመት ፈጀባቸው ይባላል። እፅዋቶቹን ለማጠራቀም ጭምርት ነው። እፅዋቶቹ ቢጫው መስከረም የሚፈነዳ አደይ አበባ ነው። ቀዩ እንስሳት ደምና ቀይ አፈር ነው። ነጩ አመር ነው። ጥቁሩ ከሰል ነው። ከዛ የዛፎቹን ቅጠላ ቅጠሎች አበቦቻቸውን አድርገው የሳሏቸው ማለት ነው። የተሻለው ደግሞ በሸማ ልብስ ላይ በማግ ልብስ ላይ ነው። ከላይ ነድፈው ነድፈው ከታይ ስለው በስንገ ምክንያት ያጣበቁት ማለት ነው። ላይ እንግዲህ ስልስ ቅዱስ ዓለምን እንደ እንቁላል ይዘዋል። በአርባይት ወንጌላን ተ መንመረ ስልስ ቅዱስን የተሸክሙ ወንጌላውያን አሉ። በሰው የሚመሰል አለ። በአንበሳ የሚመስል አለ። በላም የሚመሰል አለ። በንስራ አሞራ የሚመስል አለ። በሰው የሚመሰለው ማቴዎስ ነው። በአንበሳ የሚመሰለው ማርቆስ ነው። በላም የሚመሰለው ልቃስ ነው። በንስራ አሞራ የሚመስለው ዮሐንስ ነው። ማለት እንግዲህ መንበረ ስልስ ቅዱስን ይሸክማል። ኪሩባ ይባላሉ። ከእነሱ መካከል ደግሞ በምዕራብና በደቡብና በሰሜን በኩል ሀያ አራት ካህናተ ሰማይ አሉ። ሀያ አራት ካህናተ ሰማይ ደግሞ ሱራፌል ይባላሉ፣ መንበረ ስልስ ቅዱስን የሚያጥናሉ። ከእነሱ መካከል በሰው ከሚመሰሉ በጣገብ አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ አሉ። አብረው ከካህናተ ሰማይ ጋር ህይወት ስጋቸው ደዋጥነዋል ማለት ነው። ከጌታችን ስነ ስቅለት በታች ነጭ ቅንጭላት ትታያለች። አዳም ቅንጭላት ናት። አዳም እንግዲህ ከልጅ ልጅ ተወልጀ በሜዳ ክድኬ እኔ የማድንህ ብሎ አምስት ቀን ተኩል ተብሎ ነበር። አምስት ሺህ አምስት መቶ ዘመን ሲፈጸም ጌታ ኢየሱስ ክርስቶስ አዳም ተቀብሮ የነበር ቀራን ነው። ጌታ ኢየሱስ ክርስቶስ መስቀሉን አሸክመው ከአዳም መቃብር ላይ ነው ቆፍሮ የተከለና ደም መቶ ሲዋጀው ነው። እዚህ ላይ የእመቤታችን ስላለች በሶስት ረገድ ነው የምታየው፣ በምዕራብን በስሜንም በደቡብ ትመለከታለች። ትልቁ ቅርሳችን ደግሞ ድርቡሽን ያባረረ ስላለ ሳንቃው ሚካኤል ይባላል። በአመት ሁለት ተዝጌ የኅዳር ሚካኤልና የሰኔ ሚካኤል ነው የሚገለጠው። ለሱ ድርቡሽ ምንድነው አባታችን? ድርቡሽ ሱዳን ሱዳን የጎንደር ቤተክርስቲያን እያቃጠለ ሲመጣ ከጎንደር ቤተክርስቲያን አራት ቤተክርስቲያን ሳይቃጠሉ ቀርተዋል፣ በድርቡሽ እጅ ማለት ነው። መንበረ መንግስት መድኃኔዓለም፣ ስላሴ ዚማዶ፣ ደፈጫ ታች ደግሞ ቃሃ ኢየሱስ መሰለ አራት ቤተክርስቲያን። ይህም ቤተክርስቲያን ሊያቃጥለው ድርቡሽ ሰራዊት መጥቶ ሲከባው ከላይ ከጣራው ነጭ ንብ ነበር ይባላልና ይህ ሰሉሳንቃው ሚካኤል ነጭ ንቡን ቀስቅሶ በነጭ ንብ እየነደፈ እየነደፈ ድርሽን አባሯን አላህ አዚ ያለ ብሎ ድሮሽ በዚያው እንደፈረጠጠ ቤተክርስቲያኑን ሳያቃጥል ተመልሶ ሄዷል ማለት ነው። አባሮ ከተመለሰ በኋላ ውጭ ላይ ዘበኞች ከሚቀመጡበት ሳንቃው ላይ አሻራው አለ። እዛ አሻራው ላይ አርፎ ተመልሶ ገብቷል። ከመልሶ ከገባ በኋላ ደግሞ ዘመናትን ለአባቶች ይነግራቸውና ክፉ ዘመን ረሀብ፣ ሸነፈር፣ መከራ፣ ጦርነት ካለ ፊቱ ጦርልግ ነበር ይባላል። ደና ዘመን ከሆነ ደግሞ ፊቱ ብርሃኑ ይታያቸው ነበር ይባላል። ስለዚህ አባቶች መጀመሪያ ቤተክርስቲያን እንዳይቃጠል ድርሽን አባረርን፣ ሁለተኛ ዘመናትን ይነግረናል ብለው ዳር ሚካኤል ተገልጦ በ13 የሩፋይል ይለበሳል የሰኔ ሚካኤል ተገልጦ በ13 የሩፋይል ይለበሳል ማለት ነው። ደቡብ በበኩል እንግዲህ የጌታችን ታሪክ ነው። ልደቱን፣ ጥምቀቱን፣ ገዳመ ቆረንቶ በታቦር ተራራ ሲገለጽ ሆሳዕና ግራ አጻቢው እያለ ጠለሳሙስን ሲያስገረፍ ስነ ስቅለቱን እስከ ምጽአቱ ድረስ ይነግረናል ማለት ነው። ምዕራብ ላይ የእመቤታችን ስላለች፣ ይቺ የእመቤታችን ስል እንደምታዩት የኢትዮጵያ ካርታ ናት። ጅቡቲ፣ ሶማሊያ፣ ኤርትራ፣ ኢትዮጵያ እንዳለች ሳትቆራረጥ የኢትዮጵያ ካርታ አቀማመጥ ናት። ሁለተኛ ደግሞ የእመቤታችን ስል በግብጽ ላይ ላይ በኦርቶዶክስ ላይ ለሁለት ወገኖች ስትገለጽ ነው የምትታየው። ለሙስሊሞችና ለክርስቲያኖችና ለሙስሊሞች ነው የምትገለጠው። ክርስቲያኖች ይዘምራሉ ከታች ሊቃውንቶች አሉ፣ ከላይ ሴት ደናግሎች አሉ። ይዘምራሉ ነብዩ ዳዊት በገና ይደረድራል። ስለዚህ ክርስቲያኖች የሞተ ወገኔን አሳዬ፣ የገሊትን አሳዬ ሲሏት በተለያየ መልኩ ታሳያቸው ነበር። እከኔን ሰማይ የታሳዬ ሲሏት በአምባ ፈረስ ላይ፣ በዱር ፈረስ ላይ ታሳያቸው ነበር። ወስሊሞች በበኩላቸው ደግሞ ነቢያችን አሳዩን ባሏት ጊዜ እዚህ ላይ በነብዩ ዳዊት መጨረሻ ላይ በግመል ላይ ሆኖ ታያላችሁ። ይሄ ነብዩ መሐመድ እንግዲህ ለሁለቱ ወገኖች ናቸው የተገለጠችና፣ እዚህ ላይ ነብዩ መሐመድ ነው በግመሏ ሁኖ የሚስበው እርኮስ መንፈስ ነው። በሙርጥ ጅራት አለው፣ ቀንዱና ክንፎ ወደ ላይ ወጣ ነው። በግራ እጁ በግመሏን ይስባል። ለምንድነው መጨረሻ በጨረሻ ላይ ለእያንዳንዳቸው ለክርስቲያኖች ላለው ሙስሊሞች ታሪካቸውን ስትነግራቸው የተጠመቀ ይድናል ያልተጠመቀ ይደናል ብላ ቃል ትሰጣለች ማለት ነው። ሰሜኑ በኩል ደግሞ የእመቤታችን ታሪክ ነው። ነገረ ማርያም እንደሚነግረን ኢያቄም ሐና መጀመሪያ ላይ ሊጽተን ብለው ሲሳሉ ስዕለታቸውን ሰምቷቸው ሐና ልጅ ታቀፋ ሶስት ዓመት ቤተ መቅደስ ስትገባ እንዝርት ስትፈትል ከወሴበት ትርርግ ስታርፍ ማየዘለፋ በጸኖ ሰስ ጊዜ ሲያጠጧት ነው። አራት ሺህ አራት መቶ ህጻናት ሲፈጁ ነው። ይሄ ስደቷን ነው። ከመብራቱ ላይ ግንዘቷን ነው። ላይ ትንሣዋ ነው። እርገቷን ነው። እኒህ ሰማዕታቶች በአውሮፓን ጊዜ ሃይማኖታችን አንክድም ብለው የተሰየፍ ሰማዕታቶች ናቸው ማለት ነው። እነ ቅዱስ ቴዎድሮስ ምስራቃዊ እነ ቅዱስ ቲቄ ጦር ነቅዱስ ሊታኖስ ነቅዱስ መርቆሎስ ነቅዱስ ጊዮርጊስ የሰማይታትን ዘርፍ ይነግረናል። ከላይ ከጣራው መላእክትን ነው የሚነግረን ማለት ነው። እንግዲህ ስሜንና ደቡብ አድርጎ የጌታችን ወንጌልና የእመቤታችን ነገረ ማርያም መሳላቸው ስሜን ላይ ያለው የእመቤታችን ነው። ደቡብ ላይ ያለው ደግሞ የጌታችን ወንጌል ነው የሚናገረው። እንግዲህ አባቶች በዛን ዘመን ትምህርት እውቀት በጣም የላቸውምና የሚገቡት አባቶች በስሜን ስለሆነ አሻግረው የጌታን ታሪክ ይሄ ምንድነው ብለው እንደ መጽሐፍ ቅዱስ እንዲጠቀሙት ነበር። ለአባቶች ነው የተሳ ለእናቶች ለአባቶች የተሳለው በደቡብ ማለት ነው። እናቶች ደግሞ የሚገቡት በደቡብ ነውና አሻግረው የእመቤታችን ታሪክ ወደ ሲሜን ሲመለከቱ ምነው ነው ሲሉ የእመቤታችን ነገረ ማርያም ሲነግራት ነው ማለት ነው። ይህን ይመስላል። አሁን ቅድም እንዳልኳቸው ያው የእመቤታችን ታሪክ እንግዲህ ያው በምስራቅና በምዕራብና በሰሜን በደቡብ ተነግረናለች ማለት ነው ቋሚና ይበቃናል በጣም እግዚአብሔር ክብርልን ይስጥልን። ረዲ ዞሮ ዞሮ ይሄ ሁሉ ስዕል ወይም ደግሞ የስዕል አስተምህሮት ልክ እንደ ቤተክርስቲያኑ ታሪክ ሶስት ዓመት ምናምን ሁኖታል አብረው ከዛ በኋላ ያሰማልን ክቡር አባታችን። እድሜ ይስጥልን። በጣም ትልቅ የታሪክ እንትን ነው የነገሩን። እግዚአብሔር ያክብርልን። በጣም ብዙ ይስጥልን።